ሰላም ሰላም ክቡራትና ክቡራት ተከታታዮች፣ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የአዲስ አበባ ከተማ መሰል አገልግሎት ሰጪ ተቋማት ውስጥ የሚሰሩ ባለሙያዎች ሊከተሉ የሚገቡትን የአለባበስ ስነስራ በተመለከተ አዲስ ደንብ አውጥቷል። በከተማው የሚገኙ ሆቴልና መሰል አገልግሎት ሰጪ ተቋማት የሚሰሩ ሰራተኞች ሊለብሱ የሚገባው የደንብ ልብስ በዝርዝር አስቀምጧል። እሱን ይዘቱን የምንቃኝ ይሆናል። ደንቡ ምን ይመስላል? ደንቡን ያልፈጸሙ አካላቶች የሚቀጡት እስቅጣት ምን ያህል ነው? ምን ይመስላል የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮት ይቃለሁ ማለት ነው። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ አንዳንድ ሆቴል እና መሰል አገልግሎት ተቋማት ላይ አገልግሎት ሰጪ ባለሙያዎች የሚለብሱት አለባበስ በአንዳንድ መዝናኛ ቦታዎች ላይ እጅግ አስደንጋጭ እና አሳሳቢ ይመስል ነበር። ይህን በማስመልከት የአዲስ አበባ ከተማ አስተዳደር በከተማ ሆቴል እና መሰል አገልግሎት ሰጪ ተቋማት ስለሚሰሩ ባለሙያዎች ውስጥ ባለሙያዎች ወጥ የሆነ አለባበስ ጌጣጌጥ የመዋቢያ አጠቃቀም ስነ ስርዓትን መዘርጋት በማስፈለጉ የሀገር ባህል እሴት እንዲጠበቅ ለማድረግና ዘርፉ ተሰማርቶ የሚሰሩ በዘርፉ ተሰማርቶ ለሚሰሩ ሙያተኞች ሊደርስባቸው ከሚችለው አካላዊና ስነ ልቦናዊ ጫናና አላስፈላጊ ጥቃቶች ለመከላከል በሆቴልና መሰል አገልግሎት ሰጪ ተቋማት የሆኑ አለባበስ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ የአዲስ አበባ ከተማ አስተዳደር የሆቴልና መሰል አገልግሎት ሰጪ ተቋማት ባለሙያዎችን ደንብ ልብስ አለባበስ አፈጻጸም ደንብ አውጥቷል። ይህም ደንብ ደንብ ቁጥር 178 ዝባር 2016 በመባል ይታወቃል ማለት ነው። ስለዚህ ዛሬ የዚህን ደንብ ማወቅ ስላለባችሁ አንዳንድ ነገሮችን የምነግራችሁ ይሆናል ማለት ነው። እንግዲህ ይዘቱ ምን ይመስላል ከሚለውን እነሳ ና እኔ ሆቴልና መሰል አገልግሎት ሰጪ ተቋሟት የሙያ ፍቃድ ወይም የንግድ ስራ ፍቃድ ኖሯቸው ለቱሪስት ወይም ለሌሎች ተጠቃሚዎች አገልግሎት ሰጪ የሚባሉት ሆቴል ሆቴል፣ አፓርትመንት፣ ሎጅ፣ ሪዞርት፣ ሞቴል፣ እንግዳ ማረፊያ፣ ሆስቴል፣ ፒኒሲዮን፣ ስጋ ቤት፣ ቁርስ ቤት ወይም ካፌ፣ የፈጣን ምግብ ወይም ቴካዊ መሸጫ፣ ላውንጅ፣ ምሽት ክበብ፣ ባርና ሬስቶራንት፣ ምግብ ቤት፣ ግሮሰኒ ሳውናና፣ ስቲምባዝ፣ ማሳጅ ቤቶች ይህን የአለባበስ ደንብ የሚመለከታቸው ሲሆን ይህም መመሪያ ሙሉ ለሙሉ የሚፈጸሙባቸው ነው ማለት ነው። እንዲሁም ይህን የደንብ ልብስ ለመልበስ የሚገደዱ ባለሙያዎች ደግሞ የምግብና የመጠጥ አስተናጋጅ፣ በአየር ማረፊያ የሆቴል ተወካይ፣ የጥበቃ ሰራተኛ፣ የሆቴል እንግዳ አመላላሽ ሹፌር፣ የምግብ መጠጥ እንግዳ ተቀባይ፣ የመኘታ ክፍል እና የምግብ መጠጥ ባለሙያ ወይም ባርማን፣ እንግዳ ተቀባይ ሪሴፕሽን ቢልቦይ፣ ዶርማን፣ ፓርኪንግ ሰራተኛ፣ የቢዝነስ ማዕከላት ሽያጭ ባለሙያ፣ የገበያ ሽያጭ ባለሙያ፣ የቱሪስት አገልግሎት አሽከርካሪ፣ በየደረጃው የሚገኙ የእንግዳ አቀባበል ክፍል ኃላፊዎችና በዋናነት ደግሞ ምግብና መጠጥ አስተናጋጆች ላይ ይህ ደንብ ይፈጸምላቸዋል ማለት ነው። የዚህ ደንብ ዋነኛ ዓላማ የመዝናኛ ሆቴል አገልግሎት ሰጪ ተቋማት ውስጥ የሚሰሩ ሰራተኞች ሊለብሱ ሲለብሱት የነበረው ልብሶች ለባህል ለትውፊት ተቃራኒ ነበሩ እንዲሁም አገልጋይ ሰራተኞቹን ለጾታዊ ትንኮሳ ያጋለጠ ሲሆን ይህ ደግሞ አገልግሎት ሰጪ ተቋማት ውስጥ ሊገለገል የመጣውን ተገልጋይ የሚመጥን ከአለመሆኑ በላይ አገልጋይ ሰራተኞቹን እና ባለሙያዎቹን በተገቢው አግባብ አገልግሎት እንዳይሰጡ ስለሚያደርግ ይህ ደንብ የአገልግሎት ሰጪ ተቋም ሰራተኞች ስርዓቱን የጠበቀ ልብስ እንዲለብሱ መመሪያ ሰጥቷል ማለት ነው። ለመሆኑ የደንብ ልብስና ጌጣጌጥ አለባበስ ስርዓቱ በዚህ ደንብ ቁጥር 178 ህዝባር 2016 ምን ይመስላል የሚለው? የደንብ ልብስ አለባበስ የአዲስ አበባ ከተማ አስተዳደር እና ሆቴል መሰል አገልግሎት ሰጪ ተቋማት ተቋማት ባለሙያዎች የደንብ ልብስ አለባበስ የአፈጻጸም ደንብ ቁጥር 178 ህዝባር 2016 አንቀጽ 8 ላይ ሆቴል፣ ሆቴል አፓርትመንት፣ ሎጅ፣ ሆስቴል፣ ፔንሲዮን፣ ስጋ ቤት፣ ቁርስ ቤት ወይም ካፌ፣ የፈጣን ምግብ ወይም ቴካዌ መሸጫ፣ ላውንች የሚሰሩ ባለሙያዎች የተፈቀደ የደንብ ልብስ አለባበስ አንደኛ እጅጌ ሙሉ ሸሚዝ፣ ቁመቱ እስከ እግር ቁርጭምጭሚት የሚደርስ የጨርቅ ሱሪ ወይም ለሴቶች የጉርድ ቀሚስ ቁመቱ ከጉልበት በታቸው እና ቅዱ ከጉልበት በላይ ያልሆነ ተላላፊ ወይም ተደራቢ የሆነ ወይም ደግሞ ኮሌታ ያለው ወይም የሌለው ሙሉ ልብስ ወይም ሰደርያ በሸሚዝ ሆኖ ሙሉ የደረት ክፍልን የሚሸፍን ወይም ከአንገት በታች ያለውን የሰውነት ክፍል የሚሸፍን ወይም ከጉልበት በታች የሆነና ቅዱ ከጉልበት በላይ ያልሆነ ወይም የደረት ክፍልን የሚሸፍን ከአንገት በታች ያለው የሰውነት ክፍል የሚሸፍን ባህላዊ አልባሳት መልበስ ይችላሉ ማለት ነው። ሆኖም ግን በየመኖሪያ አካባቢው የጀበና ቡና፣ ባህላዊ መጠጥ ቤት እና ቴካዊ አገልግሎት ሰጪ ተቋማት የሆነው የገቢ መጠናቸው ለዕለት ተዕለት ኑሮ የሚውል ተቋም ከሆኑ እንደ ሁኔታው ከአንገት በታችና ከጉልበት በላይ ያለውን የሰውነት ክፍል የሚሸፍን ልብስ ብቻ መልበስ ይኖርባቸዋል በማለት የደንቡ አንቀጽ ስምንት ንዑስ አንቀጽ አንድ በግልጽ ያስቀምጣል። ይህ የከተማ ሆቴል መሰል አገልግሎት ሰጪ ተቋማት ባለሙያዎች የደንብ ልብስ ለመልበስ የወጣው አፈጻጸም ደንብ ደንብ ቁጥር 178 2016 ይህንን በግልጽ ያስቀምጣል ማለት ነው። ስለዚህ ከዚህ በፊት የነበሩት የአስተናጋጆች ወይም ደግሞ የአንዳንድ ሆቴል ቤት ሰራተኞች ወይም ደግሞ የአንዳንድ እንዲሁ የምሽት ክበብ ሰራተኞች ማሳጅ ቤቶች አለባበስ እንግዲህ እንደምናውቀው ጭቅጥ ያጣ ነው። ስለዚህ ይሄ ደንብ ግን ሙሉ የሆነ ስነስርዓቱን የጠበቀ ልብስ ልትለብሱ ይገባል በማለት አስቀምጧል ማለት ነው። እንግዲህ ይህንን በተላለፉ አካላቶች ላይ ደግሞ ቅጣትን አስቀምጧ። ይህ የደንብ ልብስ በስትክክል መለብሱን የሚከታተል የተቋቋመ የራሱ የኢንስፔክሽን ቢሮ አለ። በዚህ በነገርኳቸው መሰረት በተቀመጠው አግባብ አገልግሎት ሲሰጥ ሲያስተናግድ የደንብ ልብሱን ካልለበሰ የሚያሰራው አገልግሎት ሰጪ ተቋም የደንብ ልብሱን በስትክክል ባለማስለበሳቸው በየደረጃ የሚጣልባቸው ቅጣት አለ። በዚህ የአለባበስ ደንብ መሰረት የተደነገጉ የደንብ ልብስ፣ ጌጣጌጥ፣ ማስዋቢያ አጠቃቀም ጥፋት በሶስት ደረጃዎች ተመድቧል። ደረጃ ሀ፣ ደረጃ ለ እና ደረጃ መሯ በሚል በመሆኑም በደረጃ ለ እና በደረጃ በደረጃ መራው የተዘረዘሩት ጥፋቶች ፈጽሞ ሲገኙ ለመጀመሪያ ጊዜ እንዲያስተካከሉ የጽሁፍ ማስጠንቀቂያ ለሆቴሉ ይሰጣል። ማስጠንቀቂያ የተሰጠው አገልግሎት ሰጪ ተቋም ማለትም ሆቴሉ ወይ ማሳጅ ቤቱ ወይ ደግሞ ሌላ እንደዚህ አይነት የመዝናኛ አገልግሎት ሰጪ ተቋም ማስጠንቀቂያ ከተሰጠበት ቀን ጀምሮ ባሉት ተከታታይ 15 የስራ ቀናት ውስጥ ካላስተካከለ፣ ጥፋቱ በደረጃ ሀ ከተዘረዘሩ ጥፋቶች መካከል የሚገኝ ከሆነ ጥፋቱ የፈጸመው ሆቴልና መሰል አገልግሎት ሰጪ ተቋም 50 ሺህ ብር ይቀጣል። ይህ እንዳለ ሆኖ ከአንድ በላይ ጥፋቶችን ያጠፋ ተቋም ሆቴሉ ለእያንዳንዱ ጥፋት ብር 50 ሺህ ብር ተደምሮ ይቀጣል ማለት ነው። እንዲሁም ማንኛውም ጥፋት የፈጸመ ተቋም ቅጣቱ ማስጠንቀቂያ በደረሰው ከአስራ ስድስተኛው ቀን ጀምሮ ባሉት አምስት ተከታታይ የስራ ቀናት ቅጣቱን መክፈል አለበት በማለት ይደነግጋል። ቅጣቱ ከፍሉ ከፍሎ ጉድለቱን እንደገና አሁንም የአስተናጋጆቹ የአገልግሎት ሰጪዎቹ አለባበስ ካልተስተካከለ ለተጨማሪ ጊዜ ወይም ተጨማሪ ጊዜ መስጠት ሳያስፈልግ የብቃት ማረጋገጫ ፍቃድ ያገኘበት ለ ቀን እንዲታገድ ይደረጋል። በተሰጠው የጊዜ ገደብ ውስጥ ካላስተካከለ የብቃት ማረጋገጫ ፈቃዱ ይርሰርዛል ማለት ነው። እንዲሁም በሌሎች የጥፋት ደረጃዎች ና ማስተካከያ እርምጃዎች የተቀመጡ ቅጣቶች ያሉ ሲሆን ለበለጠ መረዳት እንዲያንቡን ብታወቅ እጅግ ጥሩ ይሆናል ማለት ነው። ለዛሬ ያስኩላቸው ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ ህግ ፕሮግራም እስከምንገናኝ መልካም ጊዜ ቸር ይስጠን።